ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ቀጣዩ ርዕሰ ጉዳያችን ደግሞ እንለፍ። የሻምፒየንስ ሊግ ተሳትፎን ወይንም ሌሎች የአውሮፓ ውድድሮች ላይ ማንቸስተር ዩናይትድ አለመሳተፉን ሩበን አሞሪም እንደ መልካም እንደሚቆጥሩት የተናገሩበት አለ። ይህ ምን ማለት ነው? ከምን አንጻር ይሄ ንግግር ተነገረ? የሚለውን ለማንሳት እንሞክራለን። በማንቸስተር ዩናይትድ ውስጥ ግን በጣም ቶሎ ቶሎ ቶሎና አዳዲስ መረጃዎች አሁንም መውጣታቸውን ቀጥለዋል። በጣም ቶሎ ቶሎ ነው መረጃዎች የሚወጡት። ትናንት ትልቁን ትኩረት የወሰደው ጉዳይ ሩበን አሞሪም ጋር ናቸውን አሉት የተባለው ነጥብ እንደነበር በደንብ አስታውሳለሁ። ሶሻል ሚዲያዎችም ላይ ሰዎች በብዛት ሼር ሲያደርጉት ነበረ። ሩበን አሞሪም ለጋርናቸው በቡድን ጓደኞቹ ፊት የሚያስፈርምህ ክለብ እንድታገኝ መጸለይ አለብህ ብለው ተናግረውታል ተብሏል። እና እዚህ ድረስ ነው እንግዲህ የሁለቱ ግንኙነትና አለመግባባት የሚለውም አብሮ የተነሳ ነገር ነው በማንቸስተር ራይተር። ሌላው የብሩኖ ፈርናንዴዝም ጉዳይ ትልቅ ትኩረት የሳበ ይመስለኛል። ምክንያቱም ሰባ ሁለት ሰዓት ነው በአል ሂላል በኩል የተሰጠው ተብሏል። ትናንትና ይህንን ኮንትራት መቀበል ወይም አለመቀበል ወደ ሁለት መቶ ሚሊዮን ፓውንድ አካባቢ ነው የቀረበው እና አንዳንድ የብሩኖ ፈርናንዴዝ ወኪሎች በተወሰነ ደረጃ ከአልሂላል ሰዎች ጋር ተገናኝተው ተነጋግረዋል፣ የሚሉ መረጃዎችም አሉ። ግን እስከ ነገ ድረስ ጊዜ ያለው ሀሳቡን ለማሳወቅ። ይህንን መረጃ ለአድማጮቻችን ግልጽ ለማድረግ ሁለቱንም፣ አንደኛው የአሌሃንድሮ ጋርናቾ እና የሩበና አሞሪም የሀሳብ ልወውጥ የሀሳብ ልወውጥ ሳይሆን በቃ የእሱ መልእክት ነው የሚባለው መጸላ ያለብህ ማለት ፈላጊ የለህም ነው ባጭሩ። ይህንን ማለት ከተረጋገጠ ሩበን አሞሪም ይሄንን ካለ ከአሌሃንድሮ ጋር ናቸው በላይ የጎዳው ማንቸስተር ዩናይትድ ነው ብዬ ነው ማስበው። የሰውየው ንግግር የሚጎዳው ማንቸስተር ዩናይትድ ነው። ምክንያቱም ማንቸስተር ዩናይትድ ራሱን ለማረጋጋት ይወስዳቸዋል ተብለው ከሚጠበቁት እርምጃዎች መካከል አንደኛው ሆም ግሮን ፕሌየርስ የሚባሉት ወይም የአካዳሚ ውጤት ናቸው የሚባሉ ተጫዋቾችን መሸጥ እና ከእነሱ ሽያጭ የሚገኘውን ገንዘብ እንደ ሙሉ ትርፍ እንዲያዝለት ማድረግ ይሄ ማንቸስተር ዩናይትድን ያረጋጋል ነው። ሁለት አሌሃንድሮ ጋርናቾ ክለብ እንዲፈልግ በአሞሪም ተነግሮታል የሚባለው በዋና ዋናዎቹ በጣም ትልልቅ በሚባሉት በጣም በሚታመኑት ሚዲያዎች ጭምር ወጥቷል። አሌሃንድሮ ጋርናቾ ክለብ እንዲፈልግ በሩበን አሞሪም ተነገረው የሚለው ነገር ማለት ነው። ስለዚህ ማንቸስተር ዩናይትድ ይህንን ልጅ ማሰናበት ይፈልጋል። ማሰናበት የሚፈልገውን ተጫዋች ደግሞ እያቃለለው ነው። በምን በንግግር ባለቤቱ ያላከበረውን አሞሌ እንደሚባለው ማለት ነው። ስለዚህ ገበያ ልታወጪ ያዘጋጀሽውን ሸጬ በማገኘው የዝውውር ገንዘብ ነገሬን አስተካክላለሁ የምትየውን ሰው የሚፈልግህን በጸሎት ፈልግ ካልሽው፣ አንተን የሚፈልግህ የለም፣ አንተን መፈለግ ኪሳራ ነው አይነት ነገር ነው ያለው መልእክት። እንግዲህ እነዚህ የጸባ ወቅት ቃላቶች ናቸው ብሎ የሚረዳ ክለብ ይጠፋል ብዬ ሳይሆን ሩበን አሞሪም አሌሃንድሮ ጋርናቾን እንዲህ ብሎ በመናገሩ ጋርናቾ ላይ ሊያሳድር የሚችለው ተጽዕኖ የስሜት እንዴት እንደዚህ ይለኛል ብሎ የመከፋት ምናምን ብቻ ነው ሊያሳድር የሚችለው ተጽዕኖ። ማንቸስተር ዩናይትድን ግን የሚጎዳው ለልጁ ፈላጊ ክለብ የማግኘት እድሉ ላይ ሊያለፋው ይችላል። ሁለት የሚፈልጉት ክለቦች እንኳን ቢኖሩና ቢፈጠሩ ቫልዌሽኑ ላይ በምን ያህል ገንዘብ የሚለው ላይ ደግሞ የራሱ የሆነ ተጽዕኖ ሊያሳድር ይችላል ብዬ ነው የምረዳው። አንዳንድ ጊዜ ሰዎችን ያሸማቀቀን፣ ሰዎችን የጎዳን፣ ሰዎችን ያሳፈርን መስሎውን የምንናገራቸው ነገሮች ባክፋየር ሊያደርጉ ይችላሉ ራስ ላይ። ሁለተኛው ነገር እንደ እንደኔ እንደኔ የብሩኖ ፈርናንዴዝ አረዳድ ትንሽ የተዛባ ነገር ያለው ይመስለኛል። ለብሩኖ ፈርናንዴዝ የሳኡዲው ክለብ ሰባ ሁለት ሰዓት ብቻ ሰጥቶታል የሚለው ልክ ነው። ሰባ ሁለት ሰዓት ሲሰጠው በብሩኖ ፈርናንዴዝ ወኪሎችና በክለቡ መካከል የሚደረግ ድርድርና እሱ ለአልሂላል የሚፈርመው ኮንትራት በነዛ የሶስት ዓመት ኮንትራቶች ውስጥ የሚያገኘው ጥቅም ነው ሁለት መቶ ሚሊዮን ፓውንድ እንጂ ለብሩኖ ፈርናንዴዝ ዝውውር ለማንቸስተር ዩናይትድ ሁለት መቶ ሚሊዮን ፓውንድ ልክፈል እያለ አይደል አግኝቶ ነው እንደ ሁለት መቶ ሚሊዮን ፓውንድ ለምን አይሸጠውም ምናምን አይነት ነገር ሲባል ስንትሽ ታቅል ነው እሱ አይደለም። እነሱ ያሉት አሁን ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ሶስት መቶ ሺህ ፓውንድ አካባቢ ያገኛል። እኛ ሳምንታዊ ደግሞ ዘንድ ሰባት መቶ ሺህ እናድርሰው ውል ሶስት ዓመት ይሁን አሉ። በእነዚህ ሶስት አመታት በክፍያ ወደ ብሩኖ ፈርናንዴዝ አካውንት የሚገባው የገንዘብ መጠን በድምሩ በሰላሳ ስድስት ወራት ሁለት መቶ ሚሊዮን አካባቢ ይደርሳል ነው ስለዚህ 200 ሚሊየን የሚደርስ ከሆነ የብሩኖ ፈርናንዴዝ ጥቅም ነው። ለብሩኖ ፈርናንዴዝ ይህንን መስጠቱ እንደተጠበቀ ሆኖ ግን ማንቸስተር ዩናይትድ ደግሞ 100 ሚሊየን ፓውንድ ይከፍላል። ስለዚህ ለተጫዋቹ ዝውውር ማንቸስተር ዩናይትድ የሚያገኘው 100 ሚሊዮን ነው። ከብሩኖ ፈርናንዴዝ ጋር ክለቡ ከተስማማ ደግሞ በሳብም በሳምንት 700 ሺ በአጠቃላይ በ36 ወራት 36 ሲባዛ በአራት ብታረገው በእነዚያ ሳምንታት ውስጥ 200 ሚሊዮን ፓውንድ የሚደርስ ክፍያ ይከፈላል ነው የተሰጣቸው። ቀነ ገደብ ከማለቁ በፊት የሆነ ማሳወቅ የሚገባቸው ነገር ይኖራል። ያንን ግን እስካሁን ድረስ እድገቱን አልሰማንም። ትናንትና ግን እንዳልሽው ሳምሪ በጣም ትልቅ ወሬ ሆኖ ነበረ። ማንቸስተር ዩናይትድ የማይፈልገኝ ከሆነ ገንዘቡን ቢሰራ አልቃወምም ብሏል ብሩኖ ፈርናንዴስ። ራሱም ጥሩ ገንዘብ ነው የሚሰራው። ስለዚህ የማንቸስተር ዩናይትድ አቋምና ውሳኔ ነው የሚወሰደው ማለት ነው የሚጠበቅ ያለው። ማንቸስተር ዩናይትድን በተመለከተ ሩበን አሞሪም ያለው ነገር ነው። ሩበን አሞሪም ያለው ነገር ሶ በሚቀጥለው የውድድር አመት በሶስቱም የአውሮፓ የክለቦች ውድድር መድረክ ላይ የለንበትም። ቻምፒዮንስ ሊግ፣ ዩሮፓ ሊግ፣ ኮንፈረንስ ሊግ ላይ የለንበትም። ስለዚህ ስለሌለንበት አድቫንቴጆች አሉ ነው። በአውሮፓ የውድድር መድረክ ላይ አለመኖራችንን ተከትሎ ደግሞ ጠባብ ስኳድ ቢሆንልኝ ይሻለኛል እያለን ይሄ የጠባብ ስኳድ ይሻለኛል የሚለው ነገር ሩበን አሞሪምን ብቻ ሳይሆን የምታስታውሽ ከሆነ ጋርዲዮላን እንደዚሁ አናግሮታል እኮ። ጋርዲዮላ ምንድን ነው ያለው? ስኳዱን ጠባብ የማታደርጉልኝ ከሆነ እወጣለዋል። ልክ ፕሪሚየር ሊጉ እንደ ተጠናቀቀ የሰጠው አስተያየት ነው። ይሄ ለሚቀጥለው የውድድር አመት ጠባብ ስኳድ ነው። ያንን በቃ ምንድን ነው የሚባለው፣ ሀስል አይፈልጉትም አሰልጣኞች ማለት ነው። ተቀያሪ ወንበር ላይ ትልልቅ አቅም ያላቸው ተጫዋቾች አሁን እንደ አድቫንቴጅ ነው አይደል፣ ብዙ ጊዜ የሚታይም እነሱ ማባበሉ ይከብዳል ነው እኮ የሚለው። እነሱን ትሪት ማድረጉ፣ እነሱን እንትን ማድረጉ ከስራ ላይ ከጨዋታ ላይ ጨዋታን ለማሸነፍ ከሚኖርሽ ሀሳብ ሀሳብ ከማውጣት ከማውረዱ በላይ ይሄኛው በጣም ጊዜ ፈጃ ነው። የሚያኮርፉ ተጫዋቾች አሉ፣ ቅሬታቸውን የሚያሳዩ አሉ፣ ለእነሱ ኤክስፕሌን ማድረግ ምናምን አይነት ነገር፣ ሁለቱም ቻሌንጅ አለው ነው ግን መሆኑ ይቀራል እንዴ? በዩናይትድ ቤት እንዴ? በስኳዱ ጠባብ መሆኑ ነዋር የምንጠብቀው። አሁን ተጫዋቾችን በአብዛኛው የማስፈረም እድል የለውም፣ ከገንዘብ አንጻር ብለን እያወራን ስለሆነ የሚወጡ ተጫዋቾችም አሉ እያለን ስለሆነ ያን ያክል የተትረፈረፈ ነገር ማንቸስተር ዩናይትድ ቤት አንጠብቅም። መቼ ነው መትረፍረፍ? እኮ እንደሱ አይደለም መትረፍረፍ። ለምሳሌ ለሁሉም የሚሰጥ ኮታ አለ። ለምሳሌ በጣም ብዙ ተጫዋቾች ያሉት ማን ነው ምታውቀው? ቼልሲ ነው አይደለ? ቼልሲም ሬጂስተር ማድረግ የሚችለው ሲቲ ማድረግ የሚችለውን ያህል እነ ጋርዲዮላ ላይ ያለው ያሉት እነዛን ሁሉ ተጫዋቾች ሬጂስተር አናደርግም። ምናስመዘግባቸውን የተፈቀደላቸው ለምሳሌ ሀያ አምስት ተጫዋች ማስመዝገብ ከሆነ ሀያ አምስት ተጫዋች አስመዝግቤ እኔን አያሰልፈኝም እኔን ያሰልፈኛል ምናምን አይነት ነገር ውስጥ መግባት አልፈልግም። ሌትስ ሪጅስተር ሀያ በቃ በሀያ ችለዋለሁ ነው እያለ ያለ አምስት ባላሰልፋቸው የሚያኮርፉ ተጫዋቾችን አስቀሩልኝ ነው ገብቶሻል። ማስመዝገብ ትችያለሽ እንጃ አትገደጅም። ስለዚህ አሁን በዚህም በዛ የምትሸኝም አርጊው ምንም አርጊው ምንም አርጊው ምንም ግን ቱዌኒ ፋይቭ ሬጅስተርድ ፕሌየር ካሉሽ እነዚህ ተጫዋቾች ከአንቺ ጋር ለመምድ ይሰራሉ። እነዚህ ተጫዋቾች አንቺ እንድታጫውቻቸው ይጠብቃሉ። ለየመጫወቻ ቦታዎቻቸው ላይ ኮምፒት ያደርጋሉ። ገብቶሻ ስለዚህ ኮምፒት የሚያደርጉ ተጫዋቾች የሻላለሁ በቃ አሌሃንድሮ ጋር ናቸው ያሳየውን አይነት ባህሪ እንዳያሳዩሽ ስለምትፈልጊ ባጭሩ በኔ ሳይሆን በራሱ በቡድኑ ድክመት ነው። እኔ ልምምዴን በአግባቡ መስራት ያለብኝን ነገር እየሰራሁ ነው። ያላሰለፈኝ እሱ ነው ብሎ ነው እንደዚህ አይነት ክርክር ውስጥ ይገባል። ገብተሻ። ስለዚህ በቃ ያንን ነው። ይሄ አንተ ባለፈው እኮ ተናግሮታል ጋር ዲወል ሁለቱም። አሁን ሮድሪ ሲጎዳ ሮድሪን ለመተካት ጥረን መጠበቅ ተገደደ። ሮድሪን ለመተካት አሁን ስኳዱ ሰፊ ቢሆን ኖሮ ሮድሪን ኢዝሊ ሪፕሌስ አደርጊና ከዛ በኋላ ማንቸስተር ሲቲ እንዲህ ያለ የውጤት ማጣት ውስጥ አይገባም ነበረ ምናምን ሲባል፣ ሁለቱም እኮ ጉዳት አለዋል። ጠባብ ስኳድ ሲኖርሽ እንዲህ ያሉ ዋና ተጫዋቾች ሲጎዱብሽ መተካት መቸገር ጉዳት ነው። ነገር ግን መርሳት የሌለባችሁ ደግሞ ሰፊ ስኳድ ይዘሽ ደግሞ ነገሮች ኖርማል በሚሆኑበት ሰዓት ላይ የተጫዋቾችን ባህሪ የተጫዋቾችን ምናምን ማድረጉንም ደግሞ አይወደው ሁለቱም ውስጥ አስላል አሁን እየመረጠ ያለው ተጎድተውበት በሌላ በሌላ መንገድ ያንን ነገር ኦቨርካም ቢያደርግ ነው ማለት ነው ምንም ትልቅ ሪስክ ቢኖረውም እንኳን ያንን መጋፈጥ ይሻላል የሚለው ነው ግን የሩበን አሞሪም የተነሳንበት ሀሳብ ላይ መልእክቶችን ከሰማን በኋላ ብንመለስ ጥሩ ነው በእርግጥ ለማንቸስተር ዩናይትድ ጥቅም ነው ወይ አውሮፓ መድረኮች ላይ ጨዋታዎችን በሚቀጥለው የውድድር አመት አለማድረጉ ሩበን አሞሪም የሚለው ምንድን ነው በቻምፒዮንስ ሊግ ላይ አንሳተፍም እና ሁል ጊዜም ቢሆን ፕላን ስናደርግ ፕላን የምናደርገው ዊዝ ኦር ዊዛው ቻምፒዮንስ ሊግ፣ ቻምፒዮንስ ሊግ አለንበት የለንበትም፣ ካለንበት እንደዚህ ነው የምናደርገው፣ ከሌለንበት እንደዚህ ነው የምናደርገው ነው የምንል። አሁን የለንበትም፣ ዩሮፓ ሊግ ላይ የለንበትም፣ ኮንፈረንስ ሊግ ላይ የለንበትም። ስለዚህ ማኔጅ ማድረግ ያን ያህል ከባድ አይሆነብንም በጠባብ ስኳድ ማድረግ እንችላለን የሚል ሀሳብ ነው የሰጠው። አድቫንቴጅ አለን፣ በቃ በየሳምንቱ መጨረሻ ወይ ቅዳሜ ወይ እሁድ፣ ከዛ በሚቀጥለው ሳምንት እንደዚህ እያደረግን የፕሪሚየር ሊጉን ጨዋታ ነው የምንጫወተው። ስለዚህ ባሉት ስኳድ ያሉት ተጫዋቾች አሳንሰን እነሱን በደንብ ማኔጅ አድርገን የፕሪሚየር ሊጉ ላይ የተሻለ ተፎካካሪ ለመሆን ነው የምንሰራው የሚል አስተያየትን ሰጥቷል። ሌላ ግን እግረ መንገዱን ያረጋገጠው ማንቸስተር ዩናይትድ ተጨማሪ ተጫዋቾችን ያስፈርማል ነው ግን ተጨማሪ ተጫዋቾችን ያስፈርማል ማለት ለምሳሌ ማቲያስ ኩና ማንቸስተር ዩናይትድን ይቀላቀላል። የሊያም ደላፕም ዘውጉር ወደ ማንቸስተር ዩናይትድ ቤት የማይቀረ ነዋል። በነገራችን ላይ ምንድ ነው በመርህ ደረጃ ተስማምተዋል። በፕሪንስፕል ደረጃ በቃ ስምምነት ላይ ደርሰዋል። ያንን ዲስክሎዝ ለማድረግ የቀሩ ነገሮች አሉ። አሁን ማንቸስተር ዩናይትድ አንድ አሪፍ ያመጣው ዘዴ ምንድ ነው? ለምሳሌ የማቲያስ ኩና የውል ማፍረሻ ስልሳ ሁለት ነጥብ አምስት ሚሊዮን ነው። ስልሳ ሁለት ነጥብ አምስት ሚሊዮን ከፍላለዋል፣ ግን በአራት ጊዜ አርጉልኝ ስለዚህ በአራት ጊዜ ሲደረግለት ለመክፈል የበለጠ ቀላል ይሆናል ማለት ነው። ኒያም ሌላብንም እንደዛው እንደውም አሁና እንደውም እዚህ የኩና ዝውውር ላይ በወልቨስ በኩል የወጡት መረጃዎች ማንቸስተር ዩናይትድ መጀመሪያ በአምስት ዓመት ነበር ለመክፈል የሚፈልገው እና ያንን ግን በወልቨስ በኩል ስምምነትና ተቀባይነት አላገኝ። በምትኩ ተቀባይነት ያገኘው በሁለት ዓመት ሶስት ጊዜ እንዲከፍል ነው ማንቸስተር ዩናይትድ ይሄኛው ነው በወልቭስ በኩል ያለው ያከፋፈል ስነ ስርዓት የሚደገፈው ፕሮፖዘ የተደረገው ነው። አሁን ግን ተስማሙ። የሚነሽን እኮ ነው ማጅ ሰናትር በአምስት አመት ይሆንልኝ አለ። ወልቭስ ደግሞ በሁለት አመት ሶስት ጊዜ ክፈሉኝ አለ፣ ቆራርጣቸው። ስለዚህ ድርድር አይኖር የውል ማፍረሻውን ነው የምንከፍለው። የውል ማፍረሻውን ለመክፈል ተስማሙ። ይሄ ማለት በዛ ማሁን ትልቅ ሰደው በሚለው ተስማሙ ማለት ነው። ስለዚህ አሁን መጨረሻ ላይ በብዙ ወሬ እኔ ያለኝ መረጃ በአራት ጊዜ ክፍያ በአራት ጊዜ ክፍያ ያንን ገንዘብ ከፍለው ለመጨረስ ማንቸስተር ዩናይትድ ተስማምቷል። ልጁም በጣም ደስተኛ ሆኗል ነው ወደ ማንቸስተር ዩናይትድ በመዘዋወር እንግዲህ፣ እዛው ላይ ደግሞ ዲላፕን የሚያደርግ ከሆነ የማንቸስተር ዩናይትድ አጥቂ መስመር በነዚህ ጊዜ በነራስመስ ሆይሉን የነበረውን ድክመት ያሻሽላል ማለት ነው። ሁሌም አሞሪም እንደሚናገረው የማንቸስተር ዩናይትድ ዋና ዋና የሚባለው ችግሩ ኳሱን የተቃራኒ የግብ ክልል ጋ እስኪያደርሱ ወይ አለው አይደለ፣ ፋይናል ስርድ ላይ ከደረስን በኋላ ወይ አርሶ ፑራል ምን እንደምናደርግ አላውቅም፣ በጣም በጣም በጣም የሚያሳዝን ነው ይላል። ስለዚህ ያንን ማሻሻል ነው። ትንሽ ከአሞሪ ሀሳብ ጋር አብሮ ይሄዳል። አሄድም የሚል ጥያቄ የሚፈጥርብኝ የአሞሪም አንደኛው ፍላጎት ማንቸስተር ዩናይትድ ጌም ላይ ፔስ መጨመር ነው። ፈጥነት መጨመር ይፈልጋል። ማቲያስ ኩናን ደግሞ አሴ ፎርዋርድ ሲያስፈርም የማቲያስ ኩና አንደኛው ድሮባክ ወይም ደግሞ ድክመቱ ምንድን ነው ብትይኝ፣ ዎከር ነው ነው የሚሉሽ። ገብቶሻል አይደል? ስለዚህ ፔስ በሚፈልግ አሰልጣኝ ውስጥ ዎከር እዛ ውስጥ ወይም በቃ ይሄ ተሯሩጦ መጫወት ምናምን ምናምን ላይ የለም። ኳስ ከሱ ብትጦጣ ምናምን ፕሬስ ማድረግ ላይ ምናምን የለበትም ነው እሱ ነው የእሱ አንዱ ድክመት። ሁለቱን እንዴት ማስታረቅ ይቻላል የሚለውን ማየትና መቀጠል ነው። እሺ፣ በጣም ጥሩ ጊዜ ነው ያሳለፍነው። ከአድማጮቻችን ጋር እናመሰግናለን፣ ስለ ጻፉ፣ ስለ ደወሉ፣ አስተያየት ስለሰጡን። በያላችሁበት ጥሩ ቀን እንዲሆንላችሁ ነው የምንመኘው። ኢትዮጵያ ለዘላለም ትኖር።